አንድ እንደ ማሳሰቢያም እንደ ምክርም ልናገር እና ልውረድ። ምንድን ነው እንግዲህ ወደ ክርስትና ስት በስጋችን ክርስቶስ መገለጥ አለበት። ይህን በጣም መሰረት ማድረግ አለብህ፣ ለአንተ ብቻ ሳይሆን ለሁላችንም ማለት ነው። ለዛ ነው ሀረ ቅዱስ ጳውሎስ ምን አለ? የኢየሱስ ሕይወት ደግሞ በስጋችን ይገለዘን። ሁልጊዜ የኢየሱስ መሞት በስጋችን ተሸክመን እንዞራለናል። ስለዚህ አለሀ አለ ብዬ አስባለሁ። ስለዚህ ሁል ጊዜ ልካወረ ቅዱስ ጳውሎስ እንዳለ የኢየሱስን መሞት በስጋችን ተሸክመን መዞር አለብን። ኦኬ የእርሱ ህይወት መገለጥ አለበት እኛ ጋር ማለት ነው። እኛ ላይ ካልተገለጠ የእሱ ህይወት ግን በኋላ ጥሩ ነገርን አናገኝም። እና በጣም ደስ የሚለው ደግሞ ለአንተ ምንድነው? አሁን ወደ ቅዱስ ቁርባን ቀርበሃል። ከዚህ በኋላ ከዚህ ከቅዱስ ቁርባን መራቅ የለብህም። ይሄ ቲክቶኩ፣ ሶሻል ሚዲያው እኛ ወንድሞች ተገናኝተን የምንማማርበት ነው እንጂ ህይወታችን አይደለም። ኦኬ፣ ደሜ ህይወታችን ሊያዘናጋን፣ ጭራሽ እንደዛ እንዳታስበው አደራ። ይሁን የወንድምነት ምክር ነው የምመክረው። ኦኬ፣ ክርስትናችን እዚሁ ቲክቶክ ላይ አደለም መሆን ያለበት ሰው ከቅዱስ ቁርባን መራቅ የለብንም። ጭራሽ ለምን ፍሬ ማፍራት የምንችለው ቅዱስ ቁርባንን ስንካፈል ስለሆነ ከጌታ ስጋና ደም መራቅ የለብንም። ከንስሐ መራቅ የለብንም። ይሄኛው ሶሻል ሚዲያ እኛ እንድንገናኝ ትልቅ እድል የፈጠረልን ነው። ሰው ከቤተክርስቲያን ጋር ያለን አታችመንት በጣም ሰፊ መሆናል። በአጠቃላይ ምንድን ነው ህይወታችን ክርስቶስን ማሳየት አለብን። አሁን ከዚህ በኋላ የምታገኛቸው ሰዎች ከአንተ ህይወት መማር አለባቸው። ክርስቶስን ማየት አለባቸው። ሰውን የምታመጠው የመጀመሪያው በህይወት ስለሆነ፣ እሺ፣ በህይወት ነው ስለሆነ፣ የመጀመሪያው ስብከት ለዛ ነው አደለ? በተራራ መሀል ያለች ብርሃን እንዴት ልትሰወር ትችላለች? አለ ክርስቶስ። ተራራ ላይ ያለ ብርሃን ለከተማው ሊሰወር አይችልም። ስለዚህ በአንተ ያለ ክርስቶስ ደግሞ በሰው ሁሉ ፊት መታየት አለበት ልክ እሱ ስለኛ የሞተው በህይወታችን ገልጠን እንድናሳየው ነው። ስለዚህ ያንን እያሰብን ሞቱን እንድንኖር የእሱ መልካም ፈቃድ ይሁን። በእርታ መውደቅ መነሳ ሊኖር ይችላል። በጣም በጣም ትልቅ እንትን ላሉ ማለት ነው። አኬ ካለ እባክህን፣ አኬ ካለ ባክህን፣ እባክህን፣ አኬ ካለ ግባ። አኬ፣ አኬ ካለ ግባ። እንደምን አመሻችሁ። አኬ ካለ ሞሬተሮች፣ አኬን፣ አኬን አስገቡት ካለ። አኬ ካለ ግባ። ከውጭ የምታዳምጠን ከሆነ ግባና እንግዲህ፣ ደስ ይበላቸው ወንድሞች። አኬ ካለ ግባ ይሰማል። እንደምን አመሻችሁ። አሜን፣ አሜን። ዛሄር ይመስገን ከታችም እየጻፉ ነው፣ ከላይም እየተነገረ ነው። ካለህ ግባ፣ ከሌለ ግን ያን ያህል ያለውን ሰው እያስተናገዳችሁ ቀጥሉ። በሌለ አየር ጊዜ አታባክኑ። በተረፈ ምናልባት ይህንን ልል የወደድኩበት ምክንያት እዚህ ደስታ ላይ አንኳክቶ አጥር ዘሎ ሁሉ መግባት ግድ ስለሚል ነው፣ እንኳን ተጠርተን ለማለት ነው። በቅድሚያ ወንድሜ መምር ዘማሪያ እንኳን ደስ ያለህ፣ ሌሎችም በዘማሪያን ቦታ አብራቸው የደከማችሁ በሙሉ እንኳን ደስ ያላችሁ በወንድሞች መምጣት በእህቶች መምጣት ደስ የሚላችሁ ሁሉ በሙሉ እንኳን ደስ ያላችሁ ማለት ይፈልጋለሁ። ከዚህ በመቀጠል ሙሽራው ወንድሜ ደምረው እንኳን ደስ ያለ እንኳን ለዚህ ክብር፣ በቃ እንኳን ተወለድክልን። ዛሬ ነው ትልቁ ልደት። የተወለድከው ከማይጠፋው ዘር የተወለድከው፣ ከማይሞተው ከማይፈርሰው ከማይበሰብሰው ሕብረት የተቀላቀልከው ዛሬ ነው እና ዛሬ ስምህን ተግባራዊ ያደርግሃል። እንግዲህ ከዚህ በኋላ ነው ደምረው የሚለው ስም እስካሁን የሚሰራ እስካሁን ቀንሰው ነበረ። አሁን ደምረው የሚለው ስም ትክክለኛ ሆኗል። እንደ ስም መኖር መቻል ጀምረሃልና እንኳን ደስ ያለ። ሁላችሁም መዝሙሬ ሌሎቻችሁም እግዚአብሔር ረድቶን በእውነት የእግዚአብሔር ፈቃድ ሆኖ የእናንተ ድካም ፍሬ አፍርቶ እዚህ ተደርሷል። ብዙ ስራ ውስጥ ለውስጥ እየሰራችሁ ነው፣ እየደከማችሁ ነው አውቃለሁ። እኔ ገብቼ መናገር እራሱ ያልፈለግኩት የነበረው የደከሙ እያሉ የምጣዱ እያለ አሁን እኔ እንቅቡ ምን ቤት ነኝ ብዬ ነው ዝም ብዬ የነበረው። ግን ኔትወርክ ባባረረኝ ቁጥር በዛው ከምቀር ደግሞ ሳልተነፍስ እንዳልቀር እንኳን ደስ ያላችሁ ሳልል እንዳልቀር ነው። አምጣችሁ ደክማችሁ አስተምራችሁ የወለዳችሁ ወንድሞቻችን በሙሉ እንኳን ማርያም ማረቻችሁ ማለት ፈልጋለሁ። ደሜ ወንድሜም ደግሞ ክርስትና ስም ስላላወቅሁ ነው እንኳን ተወለድክ እግዚአብሔር በጥበብ በሞገስ በማስተዋል በመረጋጋት ያሳድግ ምናልባት አሁንም ኔትወርክ ስራውን ከመስራቱ በፊት አንድ ነገር ማለት ፈልጋለሁ ከዚህ በኋላ ምናልባትም ለተወሰነ ጊዜ ደምረው የሚያዳምጥበት ቤቱን ከፍቶ መመራን ገብተው የሚያስተምሩበት እሱ ግን ፕሮግራም መሪ ብቻ ሆኖ የሚያዳምጥበት ሰዓት ነው፣ ለተወሰነ ጊዜ እንጂ እዚህ በኋላ መጽሐፍ ገልጦ ማብራራት ማስተማር፣ እንደ ትላንትናው ብዙ ማውራት፣ ዲቤት ማድረግ ወዘተርፈ የጽሞና ጊዜ መሆን አለበት። ለምን ብዙ ጊዜ እንድናውቅ የሆነ ማለት ያወቅን እንዲመስለን ያደርገን እና ሰይጣን የሆነች ሙከራ ስንሞክር በዚያች በኩል ገብቶ መጣል ስራው ነው። ስለዚህ ያንን በር እንዳያገኝ። በእርግጥ አሁን ይሄ ይሄ እነ ዘማሪያን ድርሻ ነው ሳይሉ ይከራሉ ብዬ አይደለም፣ እንዲያው ለማለት አወራው ለማለት ነው፣ ተናገርኩ ለማለት ድርሻ ለመናገር ያህል ነው። ስለዚህ በዚያ መንገድ ደምረውን ማየት እንፈልጋለን። ለእውነት እጅግ በጣም ደስታ ወደር የለውም። እግዚአብሔር ይመስገን ይህንን ያደረገ። ሌሎችም ነገር ይመጣሉ በእርግጠኝነት። ከአንደበታቸው ከአቋማቸው ይታወቃል። ያው የቆምንበት ቁመና ሲሆን አንዳንዴ እኮ ቀኝና ግራ፣ ታላቅና ታናሽ ቁሞ ይታኮሱ የለ ሁለቱም ለቆሙለት ዓላማ ይሄ እንደግሞ ሀገራችን ኢትዮጵያ እዚህ እያሳየችን ነው። ወደው ግን አይደለም እኮ ወንድሙን መምታት። ያማገሩን መውረር ያማገሩን መውረር እኮ ፈልጎ አይደለም። ቤተሰቡን ማሳፈር ፈልጎ አይደለም እኮ ግን የተሰለፉበትን ጉ ራ ባዶ ላለማድረግ ነው እና የትግል ዓለም ስለሆነ ግድ ነው። ግን አንድ ቀን ደግሞ ይበራላቸው እና በእርግጠኝነት ቤተክርስቲያን ውስጥ ያለው የማይጠፋው ብርሃን አማናዊ ብርሃን ሲበራ ልክ እንደደምረው በዚህ ቀን መወለድ ይኖራል። ምናልባትም ፈቃደ እግዚአብሔር ሆኖ በእርግጥ በዚህ ቀን አውቂያ ቢሆን በአጋጣሚ ብቅ ማለት መምጣት ይችል ነበረ። ግን ዞሮ ዞሮ ተገኝተናል። አንዱ በተገኘበት ሁሉም አሉ። ክርስቲያኖች እንደዛ ነን። አንዱ ክርስቲያን ባለበት ቦታ ሌሎች አሉ። እነ ማርያም ባሉበት እኛ አለን። ስለዚህ ደስ ብሎናል። እንኳን ደስ ያላችሁ ማለት ነው የምፈልገው። ከዚህ በኋላ አዳምጥ፣ ጸልይ፣ በርታ። አሁን ግሉን ጀምረሃል እስካሁን ምናልባት የቃላት ትግል ጦርነቱ የቃላት ይሆናል። ከዚህ በኋላ ግን ምናልባትም የት ኔትወርክ ነው ያስቷቸው ኔትወርክ ነው ያስወጧቸው። ጤና ይስጥልኝ ወዳጆቼ፣ እንዴት ናችሁ? የአባቴ ብሩካን ክርስቲያኖች እውነት ከእናንተ ጋር እኔ አብሬ ክርስቲያን በመባል እጅግ በጣም ደስ ነው የሚለኝ። እጅግ በጣም በእውነት ነው የምላችሁ። እና ግንዱ ላይ ያለ ቅርንጫፍ ፍሬ የሚያፈራው ያ ቅርንጫፍ፣ አሁን ደምረው ነኝ ማለት ነው ከእናንተ እኩል ቅርንጫፍ። ወይ ዲያቆን ዘማርያም ወይ ደግሞ ዲያቆን መዝሙሬ ድምጻችሁ ናፍቆናል፣ ድምፃችሁ ናፍቆናል። ዲያቆን ዘማርያም የሚቀጥሉ ታላቅ ወንድም ስለሆኑ ከዛ ደግሞ ታላቅ ወንድማ አኬ አለ። አኬ ይቀጥል እንደ ታላቅነታቸው የቀጥሉ ብዬ ነው እና እኛ ችግር የለውም። እነሱ ታላላቆች የሚናገሩት የነዮባም ናቲም ማሳብ የሁላችንም ነው። ሰው ዲያቆን ዘማርያም እና አኪ ይቀጥሉ። ከዛ ጋ አዲሳ እኔ ፕሮግራም ብመራ በአስተባብር ምንም ችግር የለውም። በቃ ደስታ ነው የሁሉ ወንድሞቻችን ሀሳብ የእኛም ሀሳብ ነው እና ዲያቆን ዘማርያም ይቀጥሉ። ከዛ አኪ ይቀጥል። መምህር በርከትም ገብተዋል። ጥበብ በጥበብ ሆናለች። የቲክታ ማዋሪያው አለ በማሪያ አለ። እሺ ዲስ ቱሪ ባርኩን። ወንድሞቻችን መምህራን ከላይ ያላችሁ ከታችም ያላችሁ እንደምን አመሻችሁ። እንኳን ለዚች ቀን እግዚአ አምላክ በሰላምና በጤና አደረሰን አደረሳችሁ። ክርስቶስን ሳሙታን ባቢ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዚየስ ከሆነ ፍሳው ሰላም። በተለይም ፖሊ መድኃኒዓለም ብዙ ስለተነጋገር ስለወራ የተነጋገር ነው። ያ የተነጋገር ነጥብ ብቻ ለማስቀመጥ አንደኛ ስሙን እንደምትሰሙት እንደምታዩት እዚህ ጋር የመጀመሪያ ስሙን እዚህ ቲክቶክ ላይ ሲከፍት አገልጋይ ደምረውናል የሚለው፣ ካሁን በኋላ ስሙን አብዴት ያደርጋል ማለት ነው። አገልጋይ የሚለው ደምረው የሚለው ሀብተወልድ ብሎ በክርስትና ስሙ ወይ ደግሞ በራሱ ደግሞ ደምረው ብሎ መጥራት ይችላል። አንድ ሁለተኛ ደምረው የክርስትና ስሙ ሀብተወልድ ነው። መጀመሪያ ኦርቶዶክስ ስለነበረ የተጠመቀው ጥምቀት የቄደር ጥምቀት ነው። መታወቅ ያለበት ይሄ ነው። ለስንት ዓመታት እንደቆየ የሚያውቀው መድኃኔዓለም ነው። በዛ ቤተ እምነት ውስጥ ለብዙ ዓመታት ግን፣ ቅድም ቦሌ ላይ የነበራችሁ ሰዎች ስናገሩ እንደሰማችሁት ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ ሰው ዛሬ በእግዚአብሔር ፈቃድ በዚች ቀን ተመልሰዋል። እኛ የምናምነው ይሄን ነው። ፓስተር ደምረው አዎ ፓስተር ጠራው። ብዙ ጊዜ ፓስተር የሚለው ብዙ ጊዜ ያው የፕሮቴስታንት የሚያስተብሩ ሰዎች የሚጠሩበት መጠሪያ ስለተገለገለ እንጂ ያው ስሙ የሚለው አገልጋይ ደምረው ነው። ብዙ ጊዜ አይታችሁ ከሆነ የድሮ ደምረው ሲያገለግልበት የነበረበት በነሱ ማለት ነው በሌላ ቤተ እምነት ሆኖ ሲሰብክበት ሲያገለግልበት የነበረው ስሙ የሚለው አገልጋይ ተዋል የሚጠራው ራሱ እዛ መጠሪያው ራሱ ስሙ ፖስተሩ ላይ ማየት ትችላላችሁ። እሱ ላይ አለ። ስለዚህ ያው በተለምዶ ፓስተር ተብሎ የሚጠራው ነገር ግን ያው አገልጋይ ተብሎ ነው የሚጠራው ነው። ኤኒ ሃው ፕሮቴስታንት ውስጥ ነበረ። እግዚአብሔር በምህረቱ በወደደው ቀን ዛሬ በመድኃኔዓለም ቀን በመድኃኔዓለም ቤተክርስቲያን ውስጥ ተመልሷል። አንዱ ይሄ ነው። እኔ ያው ማስታለፍ የምፈልገው ነገር ምንድን ነው? ይሄ የደምረው ዛሬ መመለስ የብዙ ወንድሞቻችን ምናልባትም ደግሞ ከኋላ እግዚአብሔር የሚያውቃቸው እኛ የማናቃቸው እውነተኛ ጸሎተኛ ክርስቲያኖች ፍሬ ውጤት ነው። ይህ ማወቅ አለብን። እኔ በጣም የማስበው እዚህ ላይቭ ላይ ኮመንት የማይሰጡ ታብታብ እያደረጉ ከስር ብቻ ቁጭ የሚሉ በጣም ግን አጥብቀው ግን ይጸልዩ ሰዎች አሉ፣ ስማቸውን ግን እግዚአብሔር ብቻ የሚያውቃቸው እርግጥ ነው የደምረው እናት አለች። እስካሁን ድረስ በወትሮው እምነቷ ጸንታ ያለች ልጇ ደምረው እንዲመለስ አጥብቃ የጸለየች ልመኗን ሰማት ግን እግዚአብሔር። ላይቭ ላይ የለችም፣ ዲቤትም አታደርግም፣ ስትናገርም አትደመጥም። ከእግዚአብሔር ጋር ጊዜ ትነጋገራለች። ዛሬም መዳን ልም በእለ ግን ሰማት ጸሎታም ሰመረላት። በእውነት ዛሬም ወንድሜ በተመለሰ እህቴ በተመለሰች ብላችሁ የምትጨነቁ ሰዎች እንደዚች እናት ከልብ ሆናችሁ መዳይነበት ተስፋ ሳትቆርጡ እሱ ዘንድ አልቅሱ። እሱ ይሰማል። በእውነት በቃ አለቅ መከራችንን ችግራችንን ይሰማል። ሁል ጊዜ እንደዚህ ነው የሚሰማው። የቅርብ የሩቅ አምላክ አለው ጊዜ የቅርብ አምላክ ነው። ተስፋ መቁረጥ ውስጥ እንዳትወድቁ አድራለ ማለት ነው። አንድ ይሄ ነው። ሶስት ነገሮችን በሶስት ወገኖች ላስተላልፍ። አንደኛ፣ ለደምረው፣ ሁለተኛ፣ ለእኛ፣ ሶስተኛ፣ በሌላ ቤተ እምነት ላሉ። ለደምረው የትኛውም አይነት የጥላቻም ሆነ የስድብ ነገሮች ቢጻፉ ቢመጡ ቢደወልም በኮመንትን መንገድ በላይቭ ቢሰጥ ምላሽ እንዳሰጣቸው ክፉውም በክፉ እንዳትመልስ። በምንም አይነት ተአምር ይሄ ለማስመሰል ወይ ደግሞ ልክ እንደ ጦር ስልት በቃ ዝም በልሽ በቃ ታክቲክ ነው አይነት ውጌ አይደለም። ይሄኛ ህይወት ነው አለቀ። ለጠላቶቹ እንኳን የሚያደርጉትን አያውቁምን ይቅር በላቸው ያለ መድኃኔዓለም፣ በቀን የቄደር ጥምቀት የተጠመቅ ክርስቲያን፣ ስጋው ደግሞ የተቀበልክ ክርስቲያን በምንም አይነት ተአምር ክፉ ለሚናገርብ ክፉ ምላሽ እንዳትመልስ። አንድ በት ነው እዚህ አምላክ ይቆጣጠርልን። አንድ ይሄ ነው። ሁለተኛ አብዝቶ ላይቭ ላይ ገብቶ ከመናገር አብዝቶ መስማትን በጣም አዘውትረው፣ አብዝቶ ማለት ቢቻል ወንድሞች ባሉበት፣ መምህራን ባሉበት ትምህርት ሲሰጥ አብሮ ማዳመጥ በመማር በጣም ማተኮር። በጣም ገና ኦርቶዶክስን ያልተረዳናትም ገና ብዙ የሚቀርም በነገራችን ላይ ሁላችንም በጣም ብዙ ነገር ነው የሚቀርም። ይህን ታሳቢ እናደርግ እዚህ ላለን ሰዎች ደግሞ ኦርቶዶክስ ነት ያለን ሰዎች ደግሞ በዘምር በደምረው መመለስ ሀብተ ወልድ ወንድማችን መመለስ ምክንያት እጅግ እግዚአብሔር ልናመሰግነው ይገባል። ዳሩ ግን አኮብኮባችሁ ያላችሁ ከኦርቶዶክስ ቤተክርስቲያን ለመውጣት ያላችሁ ሰዎች የደምረው ማንቂያ ደውል እንዲሆናችሁ ጥሪ ማቅረብ እፈልጋለሁ። እዚህ ያላችሁ ሰዎች ሁለተኛ ደምረው ወደ ኦርቶዶክስ እምነት ስለመጣ አይደለም ኦርቶዶክስ ትክክለኛ ሰው የተረጋገጠው እንዲህ እንዳታስቡ ወይ ደግሞ እኛ ስላለን የምታቋቸው ቲክቶክ ላይ የሚያገለግል ወንድሞች እና አባቶች ስላሉ አይደለም ኦርቶዶክስ ትክክል የሆነችው። እንዲህ እንዳተሳሳቱ እነደምረው ስለመጡ እኛ ስላለን ስለምናገለግል ኦርቶዶክስ ትክክል መሆን ወቅት በእናንተ ማለት አይደለም። እኛ ባንኖርም ኦርቶዶክስ ትክክል ናት። የክርስቶስ እውነተኛነት በሐዋርያቶቹ ተሰበከ እንጂ ሐዋርያቶቹ እኮ ስላሉ ነው ክርስቶስ እውነተኛ የሆኑ አንልን። መላእክት ቢያምጹ አናገለግልም ቢሉት የእግዚአብሔር ምስጋና አይቋረጥም፣ የምታውቁት። ስለዚህ የሌላ ቤተ እምነት ወደኛ ሲመጣ የሆነ የቲፎዞ አላር ለሚሄ ማንቺ አሸነፈ አርሳና አሸነፈ ምናምን ወያለው ዝ ምንበባልበት አይደለም። ይሄ ህይወት ነው። እንዳታበሽቋቸው ማንንም። እኛ ዛሬ ያደረግነው ነጭ ለበስ ነው። የመላእክት ደስታ ነው። ከክርስቶስ ህብረት ጋር አንድ ሆኗል፣ አካል ሆኗል። በአንድ ሰው መለስ ምክንያት በሰመለት ደስታ ነው ብለን እንጂ ፕሮቴስታንት ወንድሞቻችን እባካችሁን፣ ይህንን ለማስመሰል ለምነግራችሁ እናንተ ለማብሸቅ ብለን አይደለም፣ ልናናዳችሁ ፈልገንም አይደለም፣ አጉል ፖለቲካ ለመስራትም አይደለም። እውነተኛዋ ቤተክርስቲያን እሷ ነች ብቻ ነው። እግዚአብሔር አምላክ አይበለው ነገ ደምረው ቢወጣው ተወስ ትክክል ናት። ተጠራርጎ ከዚህ ውስጥ የማትጠብቁትም ኦርቶዶክስ የምትሉት እዚህ ላይ በጣም የሚያገለግል ሰው ነገ ቢክት ደግሞ ወይኔ ማለት የለባችሁ ጽኑ በሃይማኖታቸው ኦርቶዶክስ፣ ያን በመጣና በሚሄድ በታዋቂ ግለሰብ የሚጸና ሃይማኖት የለችንም። እኛ በአዋቂው በእግዚአብሔር ነው የጸናቸው እኛ እምነት። አርቲስቶች ሲመጡ ኦርቶዶክስ ትክክል፣ ታዋቂ ሰዎች ሲመጡ ኦርቶዶክስ ትክክል፣ አርቲስቶች ሲክር ሲበጥሱና ታዋቂ ሰዎች ሲወጡ ደግሞ ኦርቶዶክስ አትሆንም፣ እንዳትሳሳሉ። ይህን ማወቅ አለባቸው። እኛ የምንመራው በታዋቂ ሰዎች አይደለም፣ በአዋቂው በእግዚአብሔር። ይህን አጽምታችሁ መያዝ አለባቸው። ማንም አይነቀልብን ማንም አይጥፋብን። ነገ ማንም ከኦርቶዶክስ ቤተክርስቲያን ስለወጣ ወይኔ ምናምን እንዳንድን። ሚዲያ ላይ የምናቃቸው በጣም አርቲስት ሲሆኑ በጣም ታዋቂ ሰዎች እምነት ሲቀይሩ አብረን መሸብረክ ማለት የለብንም። ምንድን ያለው ገብርኤል ንቁም በባህላዊነ ነ እስከንረክቦ ለአምላክ አምላካችን እግዚአብሔር እስኪገለጥ ጸንተን ባለበት እንቁም ያለ እኛ ምንቁሙ እንደዚህ። ስለዚህ ኦርቶዶክሳያን በደምረው መምጣት አለ በኦርቶዶክስ ትክክል መሆኑ የታወቀው ኦርቶዶክስ ትክክል ሰውነች ነው መላእክት እንዳለ ቢያምፁ አናመሰግንም ቢሉት የእግዚአብሔር ምስጋና አይቋረጥም። ስጋት የለበትም። እግዚአብሔር በነገራችን ላይ የደነት ስጋት የለበትም። ወይኔ ካልመረጣችሁኝማ እንዴት የኔ ንግስና ይታወቃል? አይልም እግዚአብሔር። ወይኔ እናንተ ምስጋና ከተቋረጥማ ማን ያመሰግነኛል? አይ አይልም። በባህሪው ምስጉን ነው። ስለዚህ እኛ ስላለን ኦርቶዶክስ ትክክል፣ ጥርግርግረ ስለወጣ ኦርቶዶክስ አትሆንም፣ እንዲህ እንዳታስቡ ስለዚህ የኦርቶዶ የደምረው መልሳ ለምን አድርጓችሁ ነው ከተባልን በአንድ ሰው መልእክት መመለስ ምክንያት ሰመለክ ደስታ ስለሆነ የደስታው ተካፋይ ሆነን ከመላእክት ጋር ሆነን እልል ስላለን ብቻ ነው እንጂ የኛ እምነት ሰዎች በመጡ ቁጥር ትክክል ሰዎች ሲወጡ ስህተት አይደለችም። እንዲህ እንዳናስብ። አንድ ሁለተኛ ከእኛም ሰው እግዚአብሔር አምላክ አብ ያልተክለው ተክል ስለሚነቀም ሲወጣ ደግሞ ነገር እግዚአብሔር እንዲመልሰው በጸሎት ማሰብ እንጂ ማንንም እንዳትሰልጉ። በጸሎት አስቡት። እዛ ቤት የምንጠራውን እኛ ቤት እንዳትደግሙ። አይታችሁ አላለ ሲያደርጉ የነበሩት የስም ማጥፋት በቤተሰብ በፋሚሊ በስራ ቦታ በእናት በሚስት በልጆች ይመጣሉ። እኛ ግን ከእኛ ውስጥ ማንም ብሎ አይበለው፣ ክር በጥሶ ሲሄድ በጸሎት አስቡት እንጂ እንዳትሰድቡት እንዳታንቋሹት፣ ሲሆን በቅርበት በፍቅር መልሱት። ደምረው ደግሞ አሁን ካለ ፍቅር በበይ ይበልጥ ከባለቤት ጀምረ፣ ከልጆች ጀምረ ለሁሉም ወንድ በፍቅር መስጠት። ምናልባት መንገድ ላይ ኮንቦለጫ ሊሰድቡ ይችላሉ በል እንግዲህ ውስጥ እንደዚህ ያደርግ አሁን ተመቻ ለመጠጡ አሁን እንደዚህ ያደርካ ብለው ሳይኮሎጂካል አታኪንግ ይኖራል። አይምሮ በጣም ክፍት መሆን አለበት። በቃ ይሄ የምታለ በቃ በላይ ፍም በለው፣ በላይ ፍም በለው አለ ውርጅብኙ ይኖራል ማለት ይሄ ለእኛና ለአንተ ነው። ሶስተኛ ያለኝ መልእክት ለዛ ቤት ላላችሁ ሰዎች፣ በተለይ ፕሮቴስታንት ወንድሞች ጉዳዩ እውነትን የማጥራት ጉዳይ ነው። ቀን እንዳልነው መጽሐፍ ቅዱስ ይዞ ኦርቶዶክስን መሞገት አሁን እንደማይቻል አሳይታችሁናል። አሁን የት ነው ያለው? በሙሉ ገድላት ድርሳናት ላይ ነው። ማንም ሰው ከአሁን በኋላ ወንድሞቻችን እውነት ቲክቶክ ላይ ሲያገለግሉ የነበሩት ሁሉም ወንድሞች ስም ብጠቅስ መድሎ እንዳይሆ ነው። ሁሉም እንዳቅሙ ከቀሳውስት ጀምሮ፣ ከወንድሞቻችን ዲያቆናት ጀምሮ፣ ከምዕመናን ምዕመናን ራሳቸው ወንድሞች ኢቨን በእስልምና ላይ የሚሰሩ ወንድሞች በሙሉ

ነገር ለማካፈል ይታተራል። አሁን ምን ሆነ? በቃ አሁን በዚህ ጉዳይ ማሸነፍ በቃ ልቀረ በመጽሐፍ ቅዱስ ይዞ ኦርቶዶክስ ተትነሽ እንደዚህ እላለሁ። በዚህ ነው የሚሄደው። እባካችሁ ይሄ መንገድ አያዋጣም። ሰው በአንድ መንገድ ያነባል፣ ይገነዘባል። ትላንት እምነት ብቻ ስቱ ሶላዎች እንዴት አድርጎ ያደርጋል፣ በጋዝ ብትንትን አድርጎ ከነ ምንጩ ከነ ትምህርታቸው ስህተት። የስህተቱ ደግሞ በመጽሐፍ ቅዱስ እንዴት ስህተት እንደሆነ በአበው ትምህርት አድርጎ እንዴት ዱጋ መዳርጎ እንዳቀረቡ ብታዩት ትምህርት አገኝበታላችሁ። ከማንበብ ጀምሩ፣ ከማወቅ ጀምሩ። በእውቀት መወግቱ፣ እንዲህ ማድረግ ብንችል ሰው ማድረግ እንችላለን። ባይሆን እንደ ፕሮቴስታንቶች በጣም ለመጽሐፍ ቅዱስ እንቆረቆራለን ካላችሁ፣ እስቲ እንደነፎይ እንስልምና ላይ እንደሚሰሩት እንደ ታላቁ ጅብሪል እነ

አምላክ እኳ አልተሰቀለም ብሎ የሚያምን እኮ ነው። በስላሴ እኮ የማያምኑ ናቸው። እስቲ እነሱ ላይ ቅበተ ምነስር ውስ እስቲ በእነሱ ዞራችሁን እንያችሁ ውስ በቀስ ይህንን አሳዩን እስቲ በተግባሩ። እውነትም ለወንጌ ልቁ እውነትም ለካ ፕሮቴስታንት በመጽሐፍ ቅዱስ የሚችላቸው የለም። እስቲ አስብሉን፣ አሁን እኮ የለም። ይሄ ለእናንተ መልእክት ነው። ትልቅ የቤት ስራ አለብን። ከጥላቻ እንራቅ፣ ከብሔርተኝነት እንራቅ። የፖለቲካ ስራ እንስራ፣ በፍቅር እንስራ። አለቀ። በተረፈ የትኛውም አይነት ዲቤቶች በስድብ እንዳይሆኑ ሁላችን የራሳችን የግላች ጥንቃቄ እናድርግ። እዚህ ለደምሮ ያለኝ መልእክት ራስህንም ቤተሰብህንም በጥንቃቄ እና ከጊዜው በበለጠ በፍቅር መንቀሳቀስ አለብህ። ሆድህን በጣም ሰፊ ማድረግ አለብህ። ትከሻህን በጣም አስፋት አለብህ። ትችቶች ይኖራሉ። ስድብ አለ። እኛ ዝም ብለን ብቻ የሆሳናን ብቻ አንሰብክ። ከሆሳና ቀጥሎ ሕማማት አለ። ከሕማማቱ ደግሞ ዋናው ደግሞ አርብ ስቅለት አለ። የሚገርመው ከስቅለት ቀጥሎ ግን ትንሣኤ አለ። ይሄ ማሰብ ተገቢ ነው እንጂ በአህያ ተቀምጦ የኛ ጌታ ጨርቅ ያነጠፈለትና አረ እንኳን አንተ የተቀመጥክባት አህያ እንኳ መሬት መርገጥ አይገባትም ያለ ህዝብ ነው አርብ ቀን የሰቀለው። በቃ አለቀ። ይሄ ነው። ስዚህ ጭብጨባ አለ፣ ወጣ ገባ አለው፣ ጉጻ ጉጻ አለው፣ ውጣ ውረዳ አለው። ይሄ ሁሉ መቀበል ተገቢ ነው። ሄደውላችሁ ነው። ይሄም አስተላልፈው። ለደምረው ብቻ አይደለም፣ ወደ ውትር መምጣት ፈልጋችሁ በተለይ ፓስተሮች ይሆናችሁ፣ ኳየሮች ይሆናችሁ። ለመምጣት ፈልጋችሁ ይህንን የስም ማጥፋት ፈርታችሁ ያላችሁ ሰዎች እባካችሁን ደምረውን ያጸናህ መዳይንም እኔን ማጸናኝ ብላችሁ በእምነት ነው፣ በቃ በርትታችሁ ነው። በቃ የደምረው ትልቁ ተልእኮ ይሄ ነው። በነገራችን ላይ ደምኖ ሀው ራሱን አዳነ። አንድ ነው መጀመሪያ የራስን ማዳን ነው፣ ሀለ ራስ ነው። ሁለት ቀጥሎ ደግሞ ከቤተሰብ ከዛ ቀጥሎ ለጓደኛ፣ ከዛ ሚዲያ ያላለ ሰው በሙሉ ወደ ርቱዕ ሳይ እምነት እንዲመለስ ድርሻ አለበት። ስለዚህ አብሮን ተቀላቅሎ ያገለግላል። እቅረት እምነት ማለት አብሮ ይሰራል ድርሻው መጠኑ እንደየአቅሙ ይሁንና ማለት ነው። እና በዚህ ስራ የሰሩት ወንድሞቻችን ናቸው። ያው በተደጋጋሚ ጊዜ እዛው ሚዲያ ላይ ስለታየ እኔ ብቻ እንዳልመስላችሁ፣ እኔ ምንም ያደረኩት ነገር የለም። እንደውም የኔ እውነት ለመናገር የለትትና ለም ነገር የእውነት ብዙ ወንድሞች ብዙ የምታያቋቸው እዚህ ቲክቶክ ላይ የሚያገለግሉ ያላሰለስ ጥረት አድርጓል። የብዙ ወንድሞች ልፋት ውጤትም ጭምር እኛ ማናቃቸው ደግሞ እውነተኛ ሰዎች ደግሞ ጸሎትም ጭምር እግዚአብሔር ይችን ቀን ስላሳየን ስሙ የተመሰገነ ይሁን። እዚህ ደምረው እንድትበረታ ከቅዳሴ ሳትቀር ከስጋው ደግሞ ሳንድረግ ሁላችንም በጸሎትም እየተጋን መትጋት አለብን። አሁን ወደ ቀራኒው ነው እየወጣ ያለው። አሁን ወደ ቀራኒው ዛሬ ተሞሸርክ አይደለ? ልክ አንድ ሰው በትዳር ካገባ በኋላ የሰርግ ቀን አይሆኑም አይደለ? ትዳር ውስጥ ደግሞ አለ፣ ወጣ ገባ ምናምን አለ። እሱ ደግሞ መቋቋም ይጠይቃል። ልክ እነዛ ዛሬ ሰርግህ ነው ሰርግ ላይ የተጋቡ ባሎች ባልና ሚስት ደግሞ ልክ ሁል ጊዜ ትዳራቸው እንደዛ ባልና ሚስት እንደው ሰርግ አይሆንም። ሁል በየቀኑ ወጣ ውረድ ምናምን አለው፣ አለ ገጭ ገጭ አለ። ልክ እንደዚህ ሁሉ አሁን ወደ ክርስትና ጉዞ ነው የምንሄደው። ጌታችን በግልጽ ሆናል በዓለም ሳላችሁ መከራ አለባችሁ አይዟችሁ፣ ዓለምን ብዬ ዋለሁ አሸንፊዋለሁ። ስለዚህ ወንድሞቻችን ተግተውልሃል። የእነዚህ ሁሉ ጸሎት አለ። በእውነት ዛሬ ለአንተ ትልቅ ነገር የተደረገልህ። አስተዳዳሪው አልቀሩም፣ አባቶች አልቀሩም፣ በዛ ላይ ደግሞ ጉባኤ ሆነልህ። በጣም የሚገርም ነው። ዛሬ ያንተ እድል በእውነት ያንተ በጣም ይለያል። በእውነት እንክብካቤያቸው የሰጡ ፍቅር አባቶች ያላቸው ሳይነቁ ኬት ነው የመጣው ሳይሉ ማን ነው ሳይሉ ይሄ ሁሉ ትጋት አድርገዋል። በአካል መገኘት ያልቻሉ ደግሞ ወንድሞች ደግሞ ፍቅራቸውን እንዴት ሲገልጹ ነበር? በኮመንት ታይጣ። በቃ የግድ ነው በቃ። እና እችን ቤተክርስቲያን ከልብ ውደዳት፣ ከልብ አፍቅራት፣ ከልብ ኑሩባት ሰዎችን ብለህ አልመጣህም፣ ሰዎች ብለህ ደግሞ እንዳትሄድ። ሰውን ብለህ አልተገኘህም፣ ሰው ብለህ ደግሞ ትተህ እንዳትወጣ። በምንም በምንም በጊዜውም፣ ያለ ጊዜውም ጸንተህ እንድትገኝ አደራ ለማለት ነው።